ጤና ይስጥልኝ የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምፅ ነው። የሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ ያብራችሁ ቆያለው። በቅድሚያ ማርስተ ዜናዎች፣ የቤተ ክርስቲያን ተከላና ደቀ መዝሙር የማፍራት ስልጠና በሀገራችን ምስራቃዊ ክፍል እንደሚቀጥል ተገለጸ። በምስራቅ ኦሮሚያ በቦሰት ወረዳ በቦፋና በዶኒ ከተማ ከሰባ በላይ ለሚሆኑ የወንጌል አገልጋዮችና ለቤተክርስቲያን መሪዎች ስልጠና ተሰጠ። የመሰረተ ክርስቶስ ቤተክርስቲያን የቃል ኪዳን መዋጫቸውን በታማኝነት ለከፈሉ በአዲስ አበባ ለሚገኙ አጥቢያዎች እውቅና ሰጠች። ወደ ቀዳሚ መረጃችን ስናልፍ የቤተ ክርስቲያን ተክላና ደቀ መዝሙር የማፍራት ስልጠና በሀገራችን ምስራቃዊ ክፍል እንደሚቀጥል ተገለጸ። ባልደረባችን አማኑኤል ሌቢሶ ተጨማሪ ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ከተለያዩ ዓለም አቀፋዊ ክርስቲያናዊ ድርጅቶች ጋር በጋራ በመሆን በወንጌል ስርጭትና በቤተ ክርስቲያን ተከላ ዙሪያ የተለያዩ ስልጠናዎችን በመስጠት ላይ እንደሆነ ይታወቃል። በባለፈው ሳምንት በሁለታ በአሸዋ ሜዳና በብሶፍቱ ከተማ ከኦርጋኒክ አውትሪች ጋር በጋራ በመሆን የተካሄዱት ስልጠናዎችም ተጠቃሽ ናቸው። ታዲያ የዝግጅት ክፍላችን የካውንስል የውጭ ግንኙነት ዳይሬክተር ፓስተር አሸበር ከተማ ጋር በጋራ ባደረገው ቆይታ ስለተደረጉት ስልጠናዎች ጥያቄ አቅርቦላቸው ነበርም ባለፈው ሳምንት ኦልሞስት ሳምንቱን ሁሉ ማለት ይቻላል በስልጠና ፕሮግራም ላይ ነበር። እንደሚታወቀው በቅርቡ ካውንስሉ ያደራጃቸው አካባቢዎች አሉ። ለምሳሌ ሆለታ፣ እንደ ሸገር ሲቲ አይነቱ እነዚህ ከተደራጁ በኋላ የስልጠና እድል ማግኘት አልቻሉም ነበር እና ባለፈው ሳምንት ኦርጋኒክ አውትሪጅ ኤንድ ኦርጋኒክ ዲሳይፕልስ የሚል አንድ ስልጠና አለ እና በተለይም ለመሪዎች የሚሆን ስልጠና ነው እና ከዚህ ከጠቀስኩል ተቋም ጋር በመተባበር በሆለታ፣ እና በሸገር ከተማ እንደገናም ደግሞ በቢሾፍቱ ላይ ስልጠናዎችን ሰጥተናል። ኦርጋኒክ አውትሪች ከካውንስሉ ጋር በባለፈው የፈረንጆቹ ዓመት ስልጠና መስጠቱን አስታውሰን በተደረጉት ስልጠናዎች ምን አይነት ውጤቶች እንደተገኙ በጠየቅናቸው ጊዜም በካውንስሉ የሚሰጡ ስልጠናዎች የአሰልጣኞች ስልጠናዎች መሆናቸውን አንስተው አበረታች ውጤት ማስገኘታቸውን እንደሚከተለው ነግረውናል። ያው በ2024 ላይ የሰለጠኑ ሰልጣኞች እንደሚያስታውሱት በአብላጫው በአዲስ አበባ ባሉ ቤተ እምነቶች እና ህብረቶች ላይ ፎከስ ያደረገ ነበር። የአሰልጣኞች ስልጠናን ነው እኛ የምንሰጠው። ዳይሬክት ከቤተ እምነቱ ወይ ከአጥቢያ ቤተክርስቲያን ጋር የተገናኘ አይደለም። ቤተ እምነቶች አገልጋዮችን ይሰጡናል። እነዚህ አገልጋዮች ኬፕ እናደርጋለን። እናም ደግሞ ምንደረሰ ብለን ደግሞ ፎሎአፖችም አሉ እና ከስልጠናው በኋላ ያገኘናቸው ውጤቶች የሚያበረታቱ ናቸው። በዚህ ላይ ፎከስ እንድናደርግ የሚያደርጉ ናቸው። ከስልጠናው ባሻገር ማቴሪያሎችንም ደግሞ እንሰጣቸዋለን። አንዳንድ ማቴሪያሎች በጣም በጣም በጣም ጠቃሚ ናቸው። ለምሳሌ ከምንሰጣቸው ማቴሪያሎች መካከል ወደ ሰላሳ ሶስት ሰላሳ አራት ገጽ የያዙ ማቴሪያሎች ናቸውና እነዚህን ማቴሪያሎች ወስደው በነሱ አውድ ተርጉመው ሊጠቀሙባቸው የሚችሏቸው ናቸው እና ከባለፈው ዓመት ጀምሮ ከካውንስሉ ጋር በትብብር ስልጠና እየሰጠ ያለው ኦርጋኒክ አውትሪች ማን ነው ስንል ላቀረብንላቸው ጥያቄም መሰረቱን አሜሪካ ስላደረገው ዓለም አቀፍ ተቋም የሚከተለውን ብለውናል። ይሄ ተቋም ያለው በአሜሪካ ውስጥ ነው። በአፍሪካ ውስጥ ብዙ ሀገሮች ላይ ይሰራል። እንግዲህ እግዚአብሔር እርቶም ካለፈው ዓመት ጀምሮ አሁን እስካሁን ድረስ ከኛ ጋር እየሰራ ይገኛል እና በሚቀጥሉትም ጊዜያቶች ይህንኑ ፕሮግራም ይዘን ወደ ክልል ካውንስል የምንሄድ ይሆናል። ኦርጋኒክ አውትሪች ሊድ ላስቲንግ ቼንጅ በመባልም ደግሞ ይታወቃል። እሚል ያለው ምንድን ነው፣ ወደ መጽሐፍ ቅዱስ የቤተ ክርስቲያን ምስረታ እንመለስና ቤተ ክርስቲያንን እንመስርት። በዚህ ትምህርቱ ውስጥ ምእመናንን ከቤተክርስቲያን ቤተክርስቲያን ማፍለስ በምንም መልኩ የቤተክርስቲያን ምስረታ ወይም የአጥቢያ ቤተክርስቲያን ምስረታ ተብሎ ሊወሰድ አይችልም። ይህን ዲስከረጅ ያደረጋል። ሁለተኛው ኦርጋኒክ አውትሪች፣ ቀደም ብዬ የምንዳልኩት በደቀ መዝሙርነት ላይ በጣም ትኩረት ያደርጋል። አንዱ ዲስከሬጅ ከሚያደርገው ደቀ መዝሙርነት የአንድ ወቅት ጉዳይ አይደለም። ሶስት ወር፣ ስድስት ወር፣ ሰባት ወር አስተምረህ ወይ አንድ ዓመት አስተምረህ ሰርተፊኬት የምትሰጠው ጉዳይ አይደለም። ይሄ የህይወት ዘመን ሁሉ የህይወት መመሪያ ተደርጎ ሰው በዘመኑ ሁሉ ደቀ መዝሙር የመሆን ደግሞም ደቀ መዝሙር የማድረግ ኃላፊነት እንዳለበት በስልጠናው ያመለክታል። በስተ መጨረሻም ተመሳሳይ ስልጠናዎች ምስራቅ ኢትዮጵያን ጨምሮ በተለያዩ የሀገራችን ክፍሎች እንደሚካሄዱ ገልጸውልናል። ያው ምስራቅ ኢትዮጵያ ላይ እንደሚታወቀው ካውንስሉ ተደራጅቷል። ድሬዳዋ ላይ፣ ሐረር ላይ እና ጅጅጋ ላይ። እግዚአብሔር ቢፈቅድ ከሚቀጥለው ሳምንት ጀምሮ እንቅስቃሴ እናደርጋለን። እርሱም ያንን ፕሮግራም ደግሞ ከጎ መልቲፕላይ ከተባለ ተቋም ጋር የምናደርገው ነው። ጎ መልቲፕላይ ተመሳሳይ የሆነ ነገር ነው፣ የወንጌሉን ስራ የማባዛት ስራ ላይ ትኩረት እንድናደርግ የሚያደርግ ነው። ይሄ ተቋም ባለፈውም አመት ከኛ ጋር ሰርቷል። ፎከስ አድርገን አዲስ አበባ ላይ አድርገናል አሁን ደግሞ ወደ ተቀሩት የካውንስሉ ምስረታ ባለባቸው ኤሪያዎች ላይ ፎከስ አድርገን ወደዚያ ሄደን ስራውን የምንሰራ ነው የሚሆነው ካውንስሉ በቤተ ክርስቲያን ተከላና ደቀ መዝሙር ማፍራት ላይ ትኩረት አድርገው ከሚሰሩ የተለያዩ ዓለም አቀፍ ድርጅቶች ጋር በትብብር የሚሰራቸው ስራዎች በቤተ ክርስቲያናት ዘንድ ያለውን የወንጌልና የደቀ መዝሙር ማፍራት እንቅስቃሴ እንደሚያነቃቁና እንደሚያስታጥቁ ይጠበቃል። ለኤቫንጀሊካል ቴሌቪዥን አማኑኤል ሌቢሶ። በምስራቅ ኦሮሚያ በቦሰት ወረዳ በቦፋና በዶኒ ከተማ ከሰባ በላይ ለሚሆኑ የወንጌል አገልጋዮችና ለቤተክርስቲያን መሪዎች ስልጠና ተሰጠ። ባልደረባችን ያደት መላኩ ተጨማሪ አላት ከጥቅምት አምስት እስከ 7 2018 ዓ.ም ምረት የቆየው ስልጠና በቦሰት ወረዳ በቦፋ ከተማና በአዶኒ ከተማ የተካሄደ ሲሆን ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭት እና የቤተክርስቲያን ተከላ አስተባባሪ ወንድም በላይ ሱጋሙ ናቸው። የስልጠናው ዓላማ በአካባቢው ላይ ጠንካራ የወንጌል ስርጭት የቤተ ክርስቲያን ተከላ ስራ በተሻለ ሁኔታ አጠናክሮ ለማስቀጠል ያለመ ነበር። የስልጠና ዋና ዋና ነጥቦች ውጤታማ የክርስትና ህይወት፣ ወንጌልን ለሌሎች እንዴት ማካፈል እንደሚቻል፣ አዳዲስ ክርስቲያኖችን እንዴት ማንከባከብ እንደሚቻል እና ክርስቶስ ማዕከል ያደረገ ህይወትና አገልግሎት የሚሉት ናቸው። ስልጠናውን የሰጡት የኢትዮጵያ ቀሌዎት ቤተ ክርስቲያን ከቢሊግራም ወንጌል ማህበር ጋር በመተባበር ነው። መረጃውን ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን የህዝብ ግንኙነት ዘርፍ አገኘ ነው። የመሰረተ ክርስቶስ ቤተ ክርስቲያን የቃል ኪዳን መዋጮአቸውን በታማኝነት ለከፈሉ በአዲስ አበባ ለሚገኙ አጥቢያዎች እውቅና ሰጠች። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት የመሰረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ በ2017 ዓመተ ምህረት የቃል ኪዳን መዋጯቸውን ለዋናው ቢሮ በታማኝነት ለከፈሉ በአዲስ አበባና ምስራቅ አዲስ አበባ ክልል ስር ለሚገኙ የመሰረተ ክርስቶስ ቤተ ክርስቲያን አጥቢያዎች የምስጋናና የእውቅና ሰርተፍኬትን ሰጥቷል። ቢሮ ባዘጋጀው በዚህ ዓመታዊ የእውቅና ፕሮግራም ላይ ከአጥቢያዎች የተወከሉ መሪዎችና የሙሉ ጊዜ አገልጋዮች ሲገኙ የቤተ ክርስቲያኒቱ ሊቀመንበር ዶክተር ሰይፈ ወዳጅ የውቅና ሰርተፍኬትን ለአጥቢያዎቹም አበርክተዋል። በዕለቱ የመስጠት ሚስጥር በሚል ርዕስ የእግዚአብሔር ቃል ትምህርት ሲቀርብ ዓመታዊ ሪፖርት ተደምጧል። በመጨረሻም ፕሮግራሙ በአንድነት ማዕድ በመቁረስ ተጠናቋል። መረጃው የመሠረተ ክርስቶስ ቤተ ክርስቲያን ነው። የዱራሜ እናት ቃለ ሕይወት አጥቢያ ቤተ ክርስቲያን የብር ኢዮቤልዩ ክብረ በዓል በድምቀት ተካሄደ። ባለረባችን አማኑ ሌብሶ ዝርዝር አለው። የዱራሜ እናት ቃሌዎት ቤተ ክርስቲያን የብር ኢዮቤልዩ የመስገና እንዲሁም የራእይ ማጋራት ፕሮግራም በድምቀት መካሄዱ ተገልጿል። በእግዚአብሔር ምሪት በአቶ ቦልጠኖ አንድሼቦ አማካኝነት በ1963 ዓ ም የተተከለችው ቤተ ክርስቲያኗ በ1965 ዓ ም ሐምሌ 8 ቀን በምሽግዳ ክፍለ ማህበር አንድ አጥቢያ ሆና በቤናራ ክበብ በዱራሜ ከተማ ቁጥር አንድ ቃሌዎት ቤተ ክርስቲያን ተብላ እንደተጀመረች ተነግረዋል። ቤተክርስቲያኒቱ ላለፉት 65 ዓመታት በማይመች ስርዓት የጣዖት አምላኪነት ሳትበከር ታላቁን ተልዕኮ በትጋት እያበሰረች ያለች መሆኗም ተመላክተዋል። በገጠር በከተማ ብሔራዊና ክልላዊ ወንጌላውያንን በመላክ የወንጌልን ብርሃን እያበራች ያለች ሲሆን ብዙ አጥቢያ ቤተክርስቲያናትም ከአብራኳ መውጣታቸው ተገልጸዋል በአሁኑ ወቅትም ደቀ መዝሙርነት፣ ወንጌል ስርጭት እንዲሁም መንፈሳዊ ታድሶን ማዕከል በማድረግ እግዚአብሔር የሰጣትን ተልዕኮ በመውጣት ላይ እንደምትገኝም ተገልጸዋል በዚሁ መርሃ ግብር ላይ ላለፉት 45 ዓመታት አገልግሎት ሲሰጥ የቆየው የአምልኮ አዳራሽ በማርጀቱ ምክንያት አዲስ ለሚሰራው የአምልኮ አዳራሽ ተጋባዥ እንግዶች በተገኙበት የመሠረተ ድንጋይ ተጥለዋል። ይህም በቀጣይ የቤተ ክርስቲያኒቱ ተልዕኮ ተኮር ጉዞ ላይ ጉላ አስተዋጽኦ ያሉ በመሆኑ ቅዱሳን ከቤተ ክርስቲያኒቱ ጎን በመቆም ድጋፍ እንዲያደርጉ ጥሪ ቀርበዋል። መረጃውን ከቤተ ክርስቲያኒቱ የሕንፃ ኮሚቴ አስተባባሪ ወንድም ወገኔ ዳንል አገኝ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢዋ ክልል በአዋሬ ሙሉ ወንጌል አጥቢያ የምስጋና ፕሮግራም አካሄደች። ባልደረባችን ቃል ኪዳን እንዳለ ተጨማሪ ያላት ጥቅምት 9 2018 ዓ ም በአዋሬ ሙሉ ወንጌል አጥቢያ ልዩ የሆነ የምስጋና ፕሮግራም ሲካሄድ የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለወየው ስንሸውና የክልሉ የልጆች ወጣቶች ቤተሰብ አገልግሎት ኃላፊ መጋቢ ኤልያስ አየለ እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተዋል። የምስጋና ፕሮግራሙ ዋና ዓላማ ቤተ ክርስቲያኒቱ ባለፈው ዓመት በአካባቢው በተከናወኑ የኮሪደር ልማት ምክንያት ገብታበት የነበረውን አጣብቂኝ ሁኔታ በእግዚአብሔር እርዳታ በማለፏና ባለፉት አስርት ዓመታት ለቦታ ግዢና ለህንፃ ግንባታ የተበደረችውን ዕዳ በተያዘላት ጊዜ ከፍላ በመጨርሷ እግዚአብሔርን ለማመስገን እንደሆነም ተገልጿል። በተጨማሪም በፕሮግራሙ ላይ የህንፃ ግንባታ በራሱ ለቤተ ክርስቲያን አገልግሎት ግብ እንዳልሆነም ይልቁንም ታላቁን ተልእኮ ለመፈጸም መንገድ ምክንያት እንደሆነና የህንፃም ወደፊት ቤተ ክርስቲያኒቱ ለሚጠብቃት መጠነ ሰፊ የሆነ የመነቃቃት የተሃድሶና ለወንጌል ተልእኮ በመንፈስ ቅዱስ ኃይል የመታጠቅ አገልግሎት ዋና ማዕከል እንደሚሆን አጽንቶት ተሰጥቶት ተገልጿል። በዕለቱም የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለወየው ስንሻው የእግዚአብሔር ቃል መልእክትን በማቅረብ አጥቢያየቱን እግዚአብሔር ስለረዳት አመስግነዋል። የሚያደርጉበት ፕሮግራሙም ለእብርሃም ባንክ ና በተለየ መንገድ ሲያገለግሉ ለነበሩ የቤተ ክርስቲያኒቱ አገልጋዮች እውቅናም ተሰጥቷል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ውድ ተመልካቾቻችን፣ ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በልጆች አስተዳደግ ላይ ስልጠና ሰጠ። ባልደረባችን ያደት መላኩ ዝርዝር አላት። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ወጣቶች ቤተሰብ አገልግሎት በአዋሳና በድሬዳዋ ከተሞች ከአዋሳ ዲላ ክልል እና ከምስራቅ ክልል ጽፈት ቤት እንዲሁም ከኦሲሲ አገልግሎት ጋር በመተባበር ስልጠና ተሰጠ። በስልጠናው በድሬዳዋ ከተማ ከሚገኙ ከአምስት አጥቢያዎች በአዋሳ ደግሞ ከአስር አጥቢያዎች የተውጣጡ ሰልጣኞች የተካፈሉ ሲሆን ስልጠናውን እህት አጥናፉ ብርሃኑ ሰጥተዋል። የስልጠና ዓላማ የወላጆችና የልጆች ግንኙነት በማጠናከር ላይ ያተኮረ ሲሆን ሰልጣኞቹ ከሁለት ዙር ስልጠና በኋላ ለስምንት ሳምንታት ወላጆችን በአጥቢያቸው የማስተማር ኃላፊነት የተሰጣቸው ሲሆን በመጨረሻም ሰርተፍኬት በመስጠት ተጠናቋል። ስልጠናውን ከአሁኑ በፊት በዘጠኝ ቦታዎች የተሰጠ ሲሆን በቀጣይም የሁለተኛ ዙር ስልጠና በሐዋሳ ከተማ የሚካሄድ መሆኑን ከአገልግሎት ክፍል ያገኘነው መረጃ ያመለክታል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ገልጻለች። የተከበራችሁ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር አብረች ቆይታ ያደረግኩት ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መረጃዎቹን ያዘጋጀንላችሁን የቤተልሔም ደረጀና አማኑኤል ሌብሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ።